ሰኔ 13 2025 እንደ አውሮፓውያኑ ዘመን ቅምር ለዓለም ታሪክ የማይረሳት ቀን ሆነች። በዚህ ቀን በጥቁሩ ሌሊት ጸጥታ ውስጥ የእስራኤል አየር ኃይል በኢራን ዋና ከተማ ቴህራን እና ሌሎች ስልታዊ ቦታዎቿን በመምታት ዓለምን በድንጋጤ ናጠች። ይህ ጥቃት አንበሳው ተነሳ የሚሉ ደግሞ በርካቶች እንደሆኑ ያሳየበት ነው። ኦፕሬሽን ራይቲንግ ላዮን ተብሎ የተሰየመ ነው። የኢራንን የኒውክለር ፕሮግራም፣ የሚሳኤል ማምረቻ ተቋማትና የአየር መከላከያ ስርዓቶች በቀጥታ ኢላማ አድርጎ ነበረ። ይህ ክስተት በመካከለኛው ምስራቅ ያለውን ውጥረት ከፍ አድርጎ የአለም መሪዎችን በፍርሃትና በጉጉት ውስጥ ጥሎ የሰለጠነውን ዓለም በትራጀዲና ሰስፔንስ ተሞልቶ እንዲታደም አድርጎታል ለመሆኑ በህንድስ ምን ተከሰተ? በቀጣዩ እናስደምጣችኋለን ሰላም ጤና ፍቅር በረከት ተመኘንላችሁ፣ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን። ምንም ደስ የሚል ዜና የለም፣ ዓለማችን ላይ መላው ዓለም በአንድነት ያነባበት፣ ከህንድ የተነሳው አውሮፕላን ከ260 እስከ 290 የሚሆኑ ሰዎችን ሰለባ አድርጓል። ከነዚህ መካከል ግን አንድ ሰው ተርፋል። ይህም ተአምር ተብሎ ዓለም ላይ እየተነገረን ያለው ይህንን መረጃ ኋላ ላይ ነው የምናቀብላችሁ። አሁን ግን የእስራኤልን በኢራን ላይ ያደረሰችው ጥቃት እንደተፈራው ትላንትና ነግረናችሁ ነበረ። ሁሉም መሳሪያዎቻቸውን ወልውለው እየተዛዛቱ ነበረ። በዚች አንድ ቀንና ሁለት ቀን ወይ ደግሞ በሰዓታት ልዩነት ጥቃቱን እንደሚያደርሱት በትላንትና ሁለት አድርሰናችሁ ነበረ። የተፈራው ሆኗል። አለም በከፍተኛ ሁኔታ ሊደነገጠው፣ ምክንያቱም ይሄ ማለት መላው አለምኛ ነገር ጨምሮ ለሁለት ተከፍለን የምንቧደንበት ጊዜ ነው። የተለያዩ ቦታዎች ላይም ሄዳችሁ ካያችሁ ድል ለእስራኤል የሚሉ አሉ፣ ድል ለኢራን የሚሉ አሉ። ሀያለኑ መንግስታትን ጨምሮ በነዚህ ሁለት ሀገራቶ ሀገሮች ይቧደናሉ ማለት ነው። ለምሳሌ አሁን ኢራንን የምትደግፈው ሩሲያ ናት፣ እስራኤል የምትደግፈው ደግሞ አሜሪካ ናት። ሀያላኖቹም እንግዲህ ጦር መማዘዛቸው አይቀርም በዚሁ የሚቀጥል ከሆነ። እኛ ግን የምናዝነው ለንጹሐን ሕጻናት፣ ለደካሞች ነው። ምክንያቱም የትኛውም ባለስልጣን የትኛውም ደግሞ ይህንን ጦርነት ጣማቂ ምንም ሊሆን አይችልም። የደሀ ልጅ ነው የሚያልቀው። በተለይ ደግሞ ሕጻናት ያለ ወላጅ ይቀራሉ፣ ወላጅም ያለ ጧሪ ቀባሪ ይቀራል። ሁልጊዜም ቢሆን ንጹሐን ናቸው የሚያልቁት፣ ጦርነትን በተመለከተ ማለት ነው ነውና፣ እግዚአብሔር ለሀገራችንም ለምድራችንም ሰላም እንዲያመጣልን ሁላችንም፣ በተለይ ደግሞ አሁን ወቅቱ የጾም ወቅት ስለሆነ ሁላችንም በጾም በጸሎት እግዚአብሔር መጠየቅ አለብን። ይሄ በጣም ዘግናኝ የሆነ ክስተት ነው። ይሄ መረጃ ምን ይመስላል የሚለውን ደግሞ ከእናንተ ጋር ልንፈትሸው አምጥተነዋል። ቤተሰባችንን ያልተቀላቀላቸው ረመርስ ተመልካቾቻችን ሰብስክራይብ በማድረግ ሄደሎን ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው ምንጋብዛችሁ። ለተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ እኔ ሮማን ጸጋዬ አደርሳችኋለሁ። ሰናይ ቆይታ

የእስራኤል ጥቃት ያለ ጥልቅ ዝግጅትና ስልታዊ እቅድ አልነበረም። በረጅም ጊዜ ተብሰለሰለ የስለላ መረጃ በእስራኤል የሞሳድ ወኪሎች፣ በአሜሪካ የስለላ ድጋፍና በሳተላይት ክትትል የተደገፈ ነበረ። እንደ ኤንቢሲ ኒውስ ዘገባ እስራኤል ይህን ጥቃት ለቀናት እንኳን ለሳምንታት ማቀድ እንደነበረ ተነግሯል። የኢራን የኒውክለር ፕሮግራም እየተሸጋገረ መሆኑንም የሚጠቁም የስለላ መረጃ ከተገኘ በኋላ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል የእስራኤል ካድስ ይህን እርምጃ መውሰዳቸውን የእስራኤል መከላከያ ኃይል አይዲኤፍ አረጋግጧል። የጥቃቱ ዝግጅት የተካሄደው በጥብቅ ሚስጥራዊነት ነበረም። የእስራኤል የጦር ካቢኔ በተናጠል ስብሰባዎች ላይ የኢራንን የኒውክለር ተቋማት በተለይ ደግሞ ፓርቺን፣ ኮጂር፣ ናታንዝ እና ኢራክን ኢላማ አድርጎ መምረጡን የተለያዩ ምንጮች ጠቁማለው። እነዚህ ቦታዎች ኢራንን የበለጠ የተጠናከረ ዩራኒየም ማቀነባበሪያና የሚሳኤል ማምረቻ ማዕከላት መሆናቸው ተረጋግጧል። እንደ ኤቢሲ ኒውስ ዘገባ ኢራን በርካታ የኒውክለር ቦምቦችን ለመስራት በቂ የተጠናከረ ዩራኒየም እንዳላት የእስራኤል መረጃ በርብሮ አውጥቶታል። የእስራኤል ጥቃት የተካሄደው በከፍተኛ የቴክኖሎጂ የጦር መሳሪያዎችና በልዩ ልዩ የአየር ኃይል መሳሪያዎች ነበረ። በዚህ ጥቃት ውስጥ የተጠቀሙትንም ዋና ዋና መሳሪያዎችን ስንፈትሽ ኤፍ 35 አይ አዲር የውጊ አውሮፕላኖች፣ እነዚህ በስውር ቴክኖሎጂ የታጠቁ አውሮፕላኖች የኢራንን የአየር መከላከያ ራዳሮችን ለመዝለል አገልግለዋቸዋል። ትክክለኛ የተመሩ ቦምቦችን ደግሞ ስናይ እንደ ጂቢዩ 31 ጂዲኤኤም ያሉ ቦምቦች በተለይ ደግሞ የኢራን የኒ ለር ተቋማትን እና የሚሳኤል ማምረቻ ተቋማትን ለመምታት ተጠቅመውበታል። የስለላ ድሮኖች እንደ ሄሮን ቲፒ ያሉ ድሮኖች በእውነተኛ ጊዜ የምስል መረጃን በመሰብሰብ የጥቃቱን ትክክለኛነት አረጋግጠው ለዓለም አሳይተዋል። የኤሌክትሮኒክስ መሳሪያዎች የኢራን የአየር መከላከያ ስርዓቶችን ለማደናቀፍ እና የግንኙነት መሳሪያዎችን ለመዝጋት የኤሌክትሮኒክስ መሳሪያዎችን እስራኤል ተጠቅማለች። እንደ ዘጋርዲያን ዘገባ ከሆነም እስራኤል የኢራንን አየር መከላከያ ስርዓቶች በተለ የሩሲያ ኤስ 300 ራዳሮችን በመጀመሪያ ኢላማ አድርጋ መምታቷን የጥቃቱ ስኬት ወሳኝ አካል ነበረም። ይህ የኢራንን የመከላከል አቅም በእጅጉ አዳክሞ ተጨማሪ ጥቃቶችን ለመፈጸምም መንገድ ከፍቶላቸዋል። የእስራኤል ጥቃት በከፍተኛ ስልጠና ባገኙ የአየር ኃይል አብራሪዎችና የስለላ ባለሙያዎች ተፈጽሟል። የእስራኤል መከላከያ ኃይል አይዲኤፍ ከፍተኛ መኮንኖች በተለይም የአየር ኃይል ኮማንደር አሚካም ኖርኪን የጥቃቱን ተግባር በቅንጅት መምራታቸው ተዘ ዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቪዲዮ መግለጫው ላይ ይህ ጥቃት የኢራንን የኒውክለር ፕሮግራም ልብ መምታቱንና ለቀናት እንደሚቀጥልም በኩራት ሲናገሩ ታይተዋል። በኢራን በኩል የእስላማዊ አብዮት ጠባቂዎች ኮርፕስ አይአርጂሲ ከፍተኛ መኮንኖች ምላሽ ለመስጠት ተዘጋጅተው እንደነበረ የኢራን የውጭ ጉዳይ ሚኒስትር ደግሞ በበኩሉ ተናግሯል። በቴህራንና በሌሎች ከተሞች የተሰሙት ፍንዳታዎች የኢራንን ህዝብና መሪዎች በፍርሃትና በድንጋ ጥንቃቄ የናጠ ነበረም። እንደ ኤንአርፒ ዘገባም ፍንዳታዎቹ በአካባቢው ሰዓት ሶስት ሰዓት ጠዋት ላይ ተጀምረው የኢራንን የአየር መከላከያ ስርዓቶች ሙሉ በሙሉ ለመቋቋም ተስኗቸዋል። በፓርቺንና ኮርጂ የሚገኙ የሚሳኤል ማምረቻ ተቋማት ከፍተኛ ጉዳት ደርሶባቸዋል። እናም በሻም ሳቫድ ኢንዱስትሪያል ዞን የሚገኝ ፋብሪካ ሙሉ በሙሉ አመድ ሆኗል። የሞቱ ሰዎች ቁጥር ግን ይህንን መረጃ እስካጠናቀርንበት ጊዜ ድረስ በትክክል የተረጋገጠ አሃዝ ማግኘት ነገር ግን የኢራን መንግስት በተወሰነ መልኩ ጉዳቱን ለመቀነስ ሞክረዋል። የኢራን የውጭ ጉዳይ ሚኒስትር ይህንን ጥቃት ህገወጥ በማለት ኮንኖታል። እናም እስላማዊ አብዮትና ጠባቂዎች ኮርፕስ በፍጥነት ምላሽ ለመስጠት ተንቀሳቅሰዋል። በቴህራን የሚገኘው ፋራህ ዛዲ ቦሌቫርድ ላይ የተጎዳ ህንፃ ምስሎች በማህበራዊ ሚዲያ ላይ ተሰራጭተው የኢራን ህዝብ በሀዘንና በቁጣ ውስጥ መግባቱን ያሳያሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጥቃቱ ስኬት ላይ በራስ መተማመን ቢታይባቸውም የኢራን ምላሽ ግን ሊያስከትል የሚችለውን አደጋ በማስጠንቀቅ ተናግረዋል። የእስራኤል መከላከያ ሚኒስትር እስራኤል ካዝ በመግለጫቸው ልዩ የአደጋ ጊዜ ሁኔታ እንደታወጀናም የኢራን ሚሳኤልና ድሮን ምላሽ እንደሚጠብቅ አስታውቀዋል። ይህ የፍርሃትና የጥንቃቄ ድባብ ደግሞ በእስራኤል ከተማ ውስጥ እየተሰራጨ ነው። በኢራን በኩል የእስላማዊ ሪፐብሊክ መሪዎች በቁጣና በድንጋጤ ተነጠዋል። የኢራን የውጭ ጉዳይ ሚኒስትር ይህንን ጥቃት ህገወጥ ወረራ ገልጸው ምላሽ እንደሚሰጡ ምለው አልገብተዋል። የኢራን ከፍተኛ መሪ አያቶላህ ሐሚኒ በተዘዋዋሪ መግለጫ በማህበራዊ ሚዲያ ላይ የእስራኤልን ጥቃት የምዕራባውያን ሴራ ሲሉ ኮንነውታል። የኢራን ህዝብ በተለይም በቴሄራን በሐዘን በፍርሃት ውስጥ ተውጦ የተፈጠረውን ውድመት በማህበራዊ ሚዲያ ላይ በስፋት ሲያሰራጩት ታይተዋል። የእስራኤል ጥቃት የዓለም መሪዎችን በጥልቅ እንዲጨነቁና ደግሞም እንዲቧደኑ አድርጓቸዋል። አሜሪካ ፕሬዚዳንት ዶናልድ ትራምፕ በዚህ ጊዜ በሁለተኛ የፕሬዝዳንትነት ዘመናቸው የኢራንን የኒውክለር ፕሮግራም በዲፕሎማሲ ለመፍታት እየሞከሩ መሆናቸውን ቢገልጹም የእስራኤል ጥቃት ያለ አሜሪካ ወታደራዊ ድጋፍ መካሄዱን አረጋግጠዋል። ነገር ግን የአሜሪካ የስለላ ድጋፍ መኖሩን አንድ ባለስልጣን ደግሞ መረጃውን አሹልከዋል። የአሜሪካ መንግስት በኢራን ሚሳኤሎች ሊመታ ለሚችል አካባቢ ያሉ ኤምባሲዎችንና ወታደራዊ ቤተሰቦችን ለ ማስወጣት ትእዛዝ ሰጥቷል። ሩሲያ ከኢራን ጋር የቅርብ ወታደራዊ ግንኙነት ያላት ሩሲያ ይህን ጥቃት በተባበሩት መንግስታት ደህንነት ምክር ቤት ላይ ለመወያይ ጠይቃለች። የሩሲያ ውጭ ጉዳይ ሚኒስትር ይህን ጥቃት የመካከለኛው ምስራቅ መረጋጋትን የሚያደፈርስ በማለት ኮንነውታል። የተባበሩት መንግስታትን እንቀኝ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ይህን ጥቃት በመውቀስ ወዲያው የተኩስ አቁም እንዲደረግ ጠይቀዋል። የደህንነት ምክር ቤት የአደጋ ጊዜ ስብሰባ በመጥራት የኢራንና የእስራኤል ግጭትን ወደ ሰፊ የክልል ጦርነት እንዳይሸጋገር ለመከላከል ጥረት እያደረገ ነው። የአውሮፓ ሕብረትን እንያቸው። የአውሮፓ ሕብረት የውጭ ጉዳይ ተጠሪ ጆሴብ ቦሬል በመግለጫቸው ይህ ጥቃት የክልሉን መረጋጋት አደጋ ላይ የሚጥል መሆኑን ገልጸው የዲፕሎማሲ መፍትሄ እንዲፈለግ ጠይቀዋል። ለመሆኑ ቀጣዩ ምን ይሆናል? የእስራኤል ጥቃት የኢራንን የኒውክለርና የሚሳኤል አቅም ቢያዳክምም የኢራን ምላሽ የክልሉን የፖለቲካና የወታደራዊ መልክአ ምድር ሊገለባብጠው ይችላል እንደ ኒውዮርክ ታይምስ ዘገባ ኢራን በመቶዎች የሚቆጠሩ ባለስቲክ ሚሳኤሎችን በመጠቀም ፈጣን ምላሽን ለመስጠት ተዘጋጅታለች። ይህ ምላሽ በእስራኤል ላይ ብቻ ሳይሆን በአሜሪካና በሌሎች የምዕራባውያን ሀገሮች መገኘት ላይም ሊነገር ይችላል። በተጨማሪም የኢራን ተባባሪዎች እንደ ሁቲ ተዋጊዎች በየመን፣ ሂዝቦላ በሊባኖስ እና ሌሎች በኢራን የሚደገፉ ሚሊሻዎች በጥቃቱ ምላሽ ሊንቀሳቀሱ ይችላሉ። እንደ አልጀዚራ ዘገባ ደግሞ ሁቲዎች ቀደም ሲል በቀይ ባህር የመርከብ ጥቃቶችን በመፈጸም የአ የዓለምን ንግድ ማወክና ማመሰቃቀል ችለዋል። እናም ተመሳሳይ እርምጃ ሊወስዱ ይችላሉ። የዓለም ማህበረሰብ በተለይም የተባበሩት መንግስታት የዚህ ግጭት ወደ ሰፊ ጦርነት እንዳይሸጋገር ለመከላከል የዲፕሎማሲ ጥረቶችን እያጠናከረ ነው። ነገር ግን የኢራንና የእስራኤል መካከል ያለውን የረጅም ጊዜ ጠላትነት፣ ከሩሲያ ከአሜሪካና ከሌሎች ሀያላን ሀገራት ጋር ውስብስብ ግንኙነት የዚህ ግጭት መፍትሄ ቀላል እንዳይሆን አድርጎታል። ይህ ጥቃት በመካከለኛው ምስራቅ ያለውን የፖለቲካ ምድር በተጽዕኖ ብቻ ሳይሆን የሰው ልጅ ልብን በሀዘንና በፍርሃት የመታ ሆኗል። በቴህራን ጎዳናዎች ላይ የተሰማው ፈንዳታ፣ በእስራኤል የሚሳኤል መከላከያ ማስጠንቀቂያዎች ድምፅና፣ በዓለም ዙሪያ ያሉ መሪዎች የተሰማቸው ጭንቀት ይህ ክስተት የሰው ልጅ ታሪክ ውስጥ እንደ አስደንጋጭ ክስተት ሆኖ ይመዘገባል። የኢራን ህዝብ በሌሊት የተነሳውን የጥቃት ድምፅ በመስማት የማይታወቅ የወደፊት ፍርሃት ውስጥ ደግሞ ተጠምዷል እንኖር ይሆን ወይስ ንሞት ይሆን በሚል በተመሳሳይ የእስራኤል መሪዎች የራሳቸውን ደህንነት ለማስጠበቅ የወሰዱትን እርምጃ የክልሉን መረጋጋት አደጋ ላይ ጥሎታል። ይህ ክስተት በስሜትና በተስፋ መቁረጥ የተሞላ የዓለም መሪዎችን እጅግ ልብ አንጠልጣይ በሚሆን ክስተት ውስጥ ጥሎ የቀጣዩን ምዕራፍ ደግሞ በጉጉት እንዲጠባበቁ አድርጓቸዋል። የኢራን ምላሽ፣ የእስራኤል ቀጣይ እርምጃና የሀያላን ሀገራት የዲፕሎማሲ ጣልቃ ገብነት የዚህን ልብ አንጠልጣይና አስደንጋጭ የሆነ ክስተት ትልቅ አፈንታ ይሆናል። እስራኤል በኢራን ላይ ያደረገችው የሰኔ 13 2025 ጥቃት የመካከለኛው ምስራቅ ታሪክ ውስጥ እንደ ትልቅ ምዕራፍ ተመዝግቧል። በስልታዊ ዝግጅት፣ በከፍተኛ ቴክኖሎጂ መሳሪያዎችና በጥልቅ የስለላ መረጃ የተደገፈው ይህ ጥቃት የኢራንን ወታደራዊ አቅም ቢያዳክምም የክልሉን መረጋጋት አደጋ ላይ ጥሎታል። የኢራን ህዝብ በሀዘን በፍርሃት የእስራኤል መሪዎችን በጥንቃቄና በተስፋ እናም የዓለም መሪዎች ሰስፔንስ ውስጥ የጣለ ክስተት ሆኗል። የትራጀዲ ሲሆን በሰው ልጅ ታሪክ ውስጥ እንደማስጠንቀቂያም ተቆጥሮ የሰላም የዲሞክራሲ አስፈላጊነትን እንድናስታውስ ያደርገናል። ለመሆኑ በዚህ ጥቃት እናንተ ምን ተሰማችሁ? ምንስ የሚፈጠር ይመስላችኋል? የእናንተን ሀሳብ አስተያየት በኮመንት መስጫው ላይ አጋሩን። ወደ ቀጣዩ መረጃ ደግሞ እንለፍ። በላው ዓለምን በተመሳሳይ ሰዓት ያስለቀሰው የአየር ላይ አደጋ የአውሮፕላኑ ግጭት ምን ይመስላል ወደሚለው እንለፍ። ይህንን አደጋ በተመለከተም ዘጋርዲያንና ስካይ ኒውስን ጨምሮ በርካታ ሚኒስትሪ ሚዲያዎች የተሳተፉባቸው አስደንጋጭ መረጃን በፊት ገጻቸው ላይ ይዘው ወጥተዋል። በሰኔ 12 2025 በአህመዳድ ህንድ የተከሰተው የኤር ኢንዲያ በረራን እንመልከት። የኤር ኢንዲያ በረራ ኤአይ 171 አደጋ መረጃ እን ሰኔ 12 2025። ቦታ አህመዳ ባድ። ጉጃራት ህንድ፣ በሜጋኒ ጋር አካባቢ ከሳርዳር ባላባይ ፓቴል ዓለም አቀፍ አውሮፕላን ማረፊያ ጠገብ አውሮፕላኑ ቦይንግ 787 8ንት ድሪም ላይነር መለያ ቁጥር ቪቲኤኤንቢ በረራ ኤር ኢንዲያ ኤአይ 171 ወደ ለንደን ጋትዊክ አውሮፕላን ማረፊያ፣ የተሳፋሪዎችና ሰራተኞች ቁጥር 242 ሰዎች፣ 230 ተሳፋሪዎችና 12 የካቢን ሰራተኞች። ከነዚህ መካከል 169ኙ የህንድ ዜጎች፣ 53ቱ የብሪታንያ ዜጎች፣ 7ቱ የፖርቹጋል ዜጎችና አንድ የካናዳ ዜጋ ይገኙ ነበር። የአደጋው መንስኤ ሲፈተሽ አውሮፕላኑ ከነሱ በኋላ ብዙም ሳይቆይ በአንድ ሰዓት ከ38 ከአውሮፕላን ማረፊያው ከተነሳ ከአምስት ደቂቃው ባነሰ ጊዜ ውስጥ ከአውሮፕላን ማረፊያ ውጪ ወደ መገናኛ ተቋም ወይም ደግሞ የህክምና ኮሌጅ ሆስቴል ተከሰከሰም። የአደጋው ትክክለኛ መንስኤ እስካሁን፣ ይህንን መረጃ እስካጠናቀርንበት ጊዜ ድረስ የአደጋው መንስኤ አልተረጋገጠም። ነገር ግን ይህን እንደ አውሮፕላን አደጋ ምርመራ ቢሮ ኤኤአይቢ እና ሌሎች ኤክስፐርቶች ከእንግሊዝና ከአሜሪካ ምርመራ ጀምረዋል። አንዳንድ ባለሙያዎች እንደ ኃይል መጥፋት ወይ ደግሞ የበረራ ውጥረት ስህተት ነው የሚሉ ምክንያቶችን እየተናገሩ ነው። ከተለያዩ ምንጮች ባገኘነው መረጃ መሰረት፣ ደ ጋርዲያን፣ ስካይ ኒውስ፣ ሮይተርስ፣ ሲኤንኤን ከ242 ተሳፋሪዎች ሰራተኞች መካከል 241 ሞተዋል። ይህ ቁጥር ደግሞ ሙሉ በሙሉ ሞተዋል ማለት አንችልም። ምክንያቱም 242 ከሆኑ 241 ሲሞቱ አንድ ሰው ተርፏል ማለት ነው። በተጨማሪም በመሬት ላይ ቢያንስ 24 ሰዎች እንደሞቱ ይነገራል። አንዳንድ ምንጮች ግን እስከ 30 ወይም ደግሞ ከዚያ በላይ ይሆናሉ እያሉ ነው። በአውሮፕላኑ ወደ ህክምና ኮሌጅ ሆቴል መከስከሱ ምክንያት ማለት ነው አውሮፕላኑ ሲከሰከስ መሬት ላይ ያገኛቸው ሰዎች ናቸው። ሰላሳ ይሆናሉ የተባሉት ከነዚህ መካከል የጉጃራት የቀድሞ ዋና ሚኒስትር ቪጃይ ሩፓኒ ይገኙበታል። አጠቃላይ የሞቱ ሰዎች ቁጥር ከ260 እስከ 290 መካከል እንደሆነ ተገምቷል። ይህም በተሳፋሪዎች እና በመሬት ላይ ባሉ ሰዎች ላይ የተመሰረተው አሃዝ ነው። የተረፈ ሰው አንድ ሰው ብቻ ነው ሲባል ሁሉንም በግርምት እጅን በአፍ ላይ ያስጫነ ክስተት ሆኗል። ቪዥዋል ኩማር ራሜሽ የተባለ የብሪታንያ ዜጋ የህንድ ዝርያ ተሳፋሪ በህይወት ተርፏል ይለናል መረጃው። እሱ በመቀመጫ 11 ኤ ከአደጋ መውጫው በር አጠገብ ተቀምጦ ነበረ እና ይህ ምናልባትም ለመትረፉ ምክንያት ሆኗል። በሆስፒታል ህክምና እየተደረገለት ነው ይህ ሰው። እናም እንደ ስካይ ኒውስ ዘገባ ከአደጋው በኋላ ከአባቱ ጋር በቪዲዮ ጥሪ ተነጋግሮ እንደነበረ ተናግሯል። እንዴት በህይወት እንደተረፈ ግን እንደማየው መረጃ እየሰጠ ነው።